ሰላም ውድ ዩቲዩብ ቤተሰቦቻችን ሚኩና ዳኑነን እንግዲህ ቃል በገባ ነው መሰረት ሰርፕራይዛችንን ይዘን መተናል። ሰርፕራይዛችንን ይሄው፣ ተመስገን ተመስገን ተመስገንልኝ። በልጅ በትዳር ይኸው ባረከኝ። ተቀበል

መውለድ ማለት ነው። እስቲ የእግዚአብሔር መልክ ደስ የሚለው በሞቴ የእግዚአብሔር መልክ የሚወድ አብዳችኋል። የእግዚአብሔር መልክ ደስ የሚለው ደስ ይላችኋል፣ ላችሁም አውጥ የእግዚአብሔር መልክ በቃ የእግዚአብሔር መልክ ደስ ካላችሁ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች ናቸው። የአቅማችሁን ስሩ፣ ተራቡ። እሱስ እኛን አድን ብሎ ተርቧል። እናንተ ልጅ ያሳድግ ብላችሁ ብትራቡ ምንድነው ነው ነውሩ? ተርባችሁ፣ ተጠምጣችሁ፣ ተቸግራችሁ ምንድ ነው ነውሩ? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ቢሮ የሚንደላቀቀው ሁሉ እናቱ ያቺ ተጨማዳ ጥሬ ቆርጥማ፣ ውሃ ጠጥታ፣ ደም አጥብታ ያሳደገችው። እንግዲህ የተለያዩ የሰውነት ቅርጾችን አካላችንን አይታችሁ እስከ ዛሬ ድረስ ጦታ ገምታችሁ፣ እንዲሁም ወር ገምታችሁ ተሳስታችሁ አታውቁም ሰምተናል። የኛ? ስንት ወር ነኝ? እና ደግሞ ወንድ ይመስላችኋል፣ ሴት የሚለውን ኮሜንት ላይ አሳውቁኝ። እንግዲህ እኛ ጋር ደግሞ ትንሽ ሰዎችን እያከራከረን ያለውና እስቲ እናንተ ደግሞ ምን ትላላችሁ የሚለውን ነገር አሳውቁኝ። እኛም ደግሞ ልክ እንዳወቅን ቅድሚያው ወደ እናንተ ይዘን እንመጣለን። አሁንም ቢሆን መልካም ምኞታችሁና ጸሎታችሁ፣ አይለ በሰላም ደግሞ እንድንገላገል የሆዴን በጀርባዬ እንዲያደርግልኝ ጸልዩልኝ። ከዛ ደግሞ ሌላ ቀጣይ ቪዲዮዎች ብዙ አሉን መጀመሪያ ላይ ስናውቅ እንዴት ነበረ፣ ሚቱንም ደግሞ እንዴት እንዳስተቃየው አሳያቻለሁ። ይባላል እንጂ አባትነት ራሱ ቀልድ አይደለም እና በቀላሉ አይገኝም። ስለዚህ እነዚህ ሁሉ ቪዲዮዎች ከእናንተ ከቤተሰቦቻችን ጋር ሼር እየተደራረግን አብረን እንቆያለን ማለት ነው። እናንተም ደግሞ አብሮነታችሁን ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት በመጻፍ ቤተሰቡን አሳዩን። እናመሰግናለን ባይ